ካሊፎርኒያ የዩኒቨርሲቲ ተማሪው ስምዖን ዳንኤል በሀቫሱ ሀይቅ ላይ በቡድን በተደረገ ጉዞ ስዋኝ በማዕበል ተወስዶ ሕይወቱ ማለፉ ተገለጸ። የካልስቴት ፉለርቲን ተማሪ የሆነው የ18 ዓመቱ ስምዖን ዳንኤል በኮፐር ካኒየን አቅራቢያ በሚገኘው ውሃ ውስጥ ገብቶ ስዋኝ በዛው እንዳልተመለሰ የሳን በርናርዲኖ ካውንቲ የሸሪፍ ዲፓርትመንት ተናግሯል። ሲሞን የዩኒቨርሲቲው የስግማ ፓይ የወንድማማችነት ቡድን አባል ሲሆን ቡድኑ ፌስቡክ ገጹ ባሰራጨው የጽሁፍ መግለጫ ስለ አሳዛኙ ክስተት መንስኤ የሆነውን ነገር በዝርዝር ገልጿል። ከሶስት ሲግማ ፒ የወንድማማቾች ቡድን አባላትና ሁለት ሌላ ጎብኚዎች ጋር በመሆን ወደ አቫሱ ሀይቅ ለመዋኘት ገባ። በሀይቁ ውስጥ በሚገኘው በአቫሱ ሸለቆ አካባቢ ሳያስቡት የጣለው ከባድ ዝናብ ፍሰቱን በከፍተኛ ሁኔታ ጨምሮት፣ ይህም ኃይለኛ ሞገድ ነፋስንና ጎርፍን ጨምሮ አደገኛ ሁኔታዎችን ፈጥሮ ነበር የሚለው የወንድማማቾቹ ቡድኑ መግለጫ፣ በርካታ ወንድማማችነት አባላት ስድስቱን ተማሪዎች ለማዳን ሞክሮ ነበር። ነገር ግን በሚያሳዝን ሁኔታ ሲሞን ዳንኤል በማዕበሉ ተወሰደ ብሏል። የካሊፎርኒያ ሳን በርናናርዲኖ ሸሪፍ ፓርትመንት ከሌሎች ኤጀንሲዎች ጋር በመሆን ጠላቂዎችን አሰማርቶ ሲሞን ዳንኤል ፍለጋ ቅዳሜ ዕለት የጀመረ ቢሆንም የውድ ጠዋት አስክሬኑን ለማግኘት መቻሉን አስታውቋል። ለሚዲያ የደረሰው እንደ ስግማ ፓይ የወንድማማችነት ቡድን መግለጫ ከሆነ ሲሞን የሙዚቃ ፍቅር ያለው በደግነት የምታወቅ፣ የኮምፒውተር ሳይንስ አዋቂ፣ የቡድኖች እስትንፋስ እውነተኛ ደስተኛና እያንዳንዱን ጊዜ በፈገግታ የሚያደምቅ ሰው ነበር። ፖሊስ ለዚህ ክስተት ማንኛውም ተጨማሪ መረጃ ያለው እንዲያሳውቀው ጥሪ አቅርቦ ምርመራውን መቀጠሉን ገልጿል። ሚኪ ነኝ ከሚኪታቡርም ፎነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ጎብኙልኝ።